ሳይላማይ ኩመራፍ ማበረታያች ድና የተከበራችው ጓደኞችን እንዴት ናቸው? እንደምታው ዛሬ ደግሞ ጌማት እየሰራሁ ነው አይደለም። ቡና መጠጫ ጌማት መስራት በጣም ፊትናናት?

እንደገና ረቡዕ ራሱ ደግሞ ደስ አይላችሁ። እንደምታውቁት መጥበቅ ቀየረ ያለው ስራን ፈልጎ አጋጣሚ የወር ስራ ቀየረ ያለው። አሁን ደግሞ ይሁን የባለፈው ኩሽና ሌላ ነው፣ የዛሬ ኩሽና ሌላ ነው። የሰው ኩሽና ዘጋኝ ስራ ፈልጎ በቃ ዘይትም በጣም ምክንያቱም

ሀገራችን ሰላምን ደና ደና ስራ በሳት ደረጃ ጣፍቶ ይገኛሉ። አላህ ይስጥር። ዘበኑ ዘበኑ ግን ወላ የኛው እየተሰበሰበ ሁሉ ነገር ክርር ክርር ያለብን ብቻ ከባድ ነው። እንግዲህ ያው አዲስ እየለመድኩም ስለሆነ ብዙ ሙያው ስለሌለኝ እንደምታው ዘይቱ ልዩ፣ ግን እኔ ሰራው ትንሽ ናት። ምክንያቱም ግማሽን ሳልቆ ነቅሮ ግማሽ በሰለብኝ